በዓለም ባንክና ዓለም አቀፉ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ ቆይታችን የልማት አጋርነትን በማጠናከር ረገድ ከፍተኛ ውጤት አስገኝተናል አሉ የገንዘብ ሚኒስትር አህመድ ሽዴ። ሚኒስትሩ በዓመታዊ ስብሰባው የኢትዮጵያ ልዑክ የነበረውን ቆይታ አስመልክተው በሰጡት ማብራሪያ የኢትዮጵያን የተሟላ የማክሮ ኢኮኖሚ ሪፎርም የሚያጠናክሩ ድጋፎች እንዲቀጥሉ ለማስቻል በአይኤምኤፍ በኩል ያለንን ግንኙነት ይበልጥ ማጠናከር የተቻለበት ውጤታማ ውይይት አድርገናል ብለዋል። ኢትዮጵያ በተለያዩ ዘርፎች ያስመዘገበችው ውጤትና አጠቃላይ የኢኮኖሚ ዕድገቱ በተለያዩ መድረኮች በምሳሌነት ለመቅረብ ውጤታማ ስራዎቹ በዓለም አቀፍ ደረጃ እውቅና ማግኘታቸውም ታይቷል ብለዋል። የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋ ሆኑ። የትምህርት ምዘና ና ፈተናዎች አገልግሎት እንዳለው ለፈተና ዝግጅት የሚደረግባቸው የትምህርት አይነቶችን በተመለከተ ለተፈጥሮ ሳይንስ ተፈታኞች እንግሊዘኛ፣ ሂሳብ፣ ስኮላስቲክስ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስ ና ባዮሎጂ ናቸው። ለማህበራዊ ሳይንስ ተፈታኞች ደግሞ እንግሊዘኛ፣ ሂሳብ፣ ስኮላስቲክስ አፕቲቲዩድ፣ ታሪክ፣ ጂኦግራፊ ና ኢኮኖሚክስ መሆናቸው ሲገለጽ፣ ፈተናው ከዘጠነኛ እስከ 12ኛ ክፍል ደረጃ ና በተማሪው መጽሐፍ ላይ ያለውን ሁሉንም ምዕራፎች ይሸፍናልም ተብሏል። ሳን ፍራንሲስኮ እየተካሄደ በሚገኘው የዓለም ኢኮኖሚ ፎረም የሐረር ከተማ እውቅና ማግኘቷን ርዕሰ መስተዳደር አቶ ኦድሪን በድሪን አስታወቁ። ሐረር ከተማን ከፕላስቲክ ቆሻሻ የጸዳች በማድረግ ቆሻሻን ሪሳይክል አድርጎ እንደገና ለመጠቀም የሚያስችል መሆኑን በመገምገምና ለሴቶችና ወጣቶች የስራ እድል የፈጠረ በመሆኑ የተሰጠ እውቅና መሆኑም ተጠቅሷል።